ሰላም ጤና ይስጥልኝ። የተከበራችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለት ሮብ ያዘጋጀናቸው አዳዲስ እና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። የኤርትራ መንግስት ሰራዊቱን ከኢትዮጵያ መሬት እንዲያስወጣ ዓለም አቀፍ ጫና ሊደረግበት ይገባል ሲሉ አምባሳደር ዲና ሙፍቲ ተናገሩ። የቀድሞው የኢትዮጵያ መንግስት ውጭ ጉዳይ ሚኒስተር ቃል አቀባይና አሁን በፓርላማ የውጭ ጉዳዮች ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት ወታደሮቹን ከኢትዮጵያ እንዲያስወጣ ዓለም አቀፍ ጫና እንዲደረግበት አሳስበዋል። ሆርን ሪቪው ላይ ባሰፈሩት አስተያየት እንደገለጹት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በሰላሳ አራተኛው የነፃነት በዓል ላይ ባደረጉት ንግግር በኢትዮጵያ ውስጣዊ ጉዳይ ላይ ትኩረት አድርገዋል። በንግግራቸው ላይ የራሳቸው ሀገር ችግሮችን ላ በማለታቸውም ወቅሰዋቸዋል። አምባሳደሩ በአስተያየታቸው ኢሳያስ በኢትዮጵያ ውስጥ አንዱን ብሔር ከሌላው ጋር ግጭት እንዲፈጠር ማድረግ የቆየ ባህላቸው ነው ብለዋል። ጨምረውም ፕሬዚዳንቱ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን መደገፋቸውን ሊያቆሙ ይገባል፣ እንዲሁም ከኢትዮጵያ ሉዓላዊ መሬት ውስጥ ወታደሮቻቸውን እንዲያስወጡ አለም አቀፍ ጫና ማድረግ ያስፈልጋል ማለታቸውን ተዘግቧል። ኢትዮ ቴሌኮም በአፍሪካ ምርጥ ብራንዶች ሽልማት ላይ በሁለት ዘርፎች አሸነፈ። ኢትዮ ቴሌኮም በ15ኛው ዓመታዊ የአፍሪካ ምርጥ ብራንዶች ሽልማት ላይ በሁለት ዘርፎች በቴሌኮም ዘርፍ እጅግ ተወዳጅ የኢትዮጵያ ብራንድና ለማህበረሰቡ እና ለአካባቢ ጥበቃ በጎ አስተዋጽኦ ያደረገ እጅግ ተወዳጅ የኢትዮጵያ ብራንድ የተሰኙ ቅናዎችን ማግኘቱን አስታውቋል። ኢትዮ ቴሌኮም ለአራዳ በላከው መግለጫ በቀጣይ የኮኔክቲቭ እና ዲጂታል መፍትሄዎች ከማቅረብ ጎን ለጎን ማህበራዊ ኃላፊነቱን በመወጣት ለማህበረሰቡ ዘላቂ እድገትና ለአካባቢ ጥበቃ ያለውን ቁርጠኝነት አጠናክሮ እንደሚቀጥልም አስታውቀዋል። የብራንድ አፍሪካ ኢኒሼቲቭ ከፈረንጆቹ 2010 ጀምሮ በመላው ሀገሪቱ ያለው ምርጥ ብራንዶችን ደረጃ በማውጣት አመታዊ የሽልማት መርሃ ግብር በማከናወን በአፍሪካ የብራንድ ልህቀት ላይ የሚሰራ አህጉር አቀፍ ተቋም ነው። በኮየ ፈጨ ከሚስት ውጭ የወለዳትን የሁለት ሳምንት ልጁን ከድብቅ ፍቅረኛው ጋር በመተባበር አንቀው ከገደሉ በኋላ አንገቱን ቆርጠው የቀበሩት ግለሰቦች በእስራት ተቀጡ። አንተም በትዳርህ ላይ እኔም ከትዳሬ ውጪ ስለወለድን ነው፣ ለህይወታችን ጥሩ አይደለም በማለት ልጃቸውን ተመካክረው የገደሉት ወላጆች በእስራት መቀጣታቸውን የሸገር ከተማ አስተዳደር አቃቢ ህግ ጽህፈት ቤት አስታውቋል። ተከሳሽ እሙዬ ካሳዬ ነዋሪነቷ በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ ገላን ወረዳ ጨፌ ቡኬ የተባለ ስፍራ ነው። በዚህ አካባቢ የተለያዩ ስራዎችን እየሰራች እዚያው አካባቢ ከሚኖረው እሸቱ ሮባ ከተባለ ባለትዳር ጋር ፍቅር ጀምራ መፀነሷ ተገልጿል። በዚህም ልጇን ስትወልድ ከጋብቻ ውጪ መውለዷ ራስ ምታት ሆነባት። እሸቱን በመጥራት የኔም የወደፊት የትዳር እድል እንዳይበላሽ፣ ያንተም ትዳር በዚህ ልጅ አደጋ ላይ እንዳይወድቅ መወገድ አለበት በማለት ሐሳብ ማቅረቧን የሸገር ከተማ አስተዳደር አቃቢ ህግ ጽሕፈት ቤት የሴቶችና የህፃናት የህገ ወጥ የሰው ዝውውር ወንጀል ምርመራ ዳይሬክተር አቃቢ ህግ የሺ በንቲ ለብስትራት ሬዲዮ ተናግረዋል። መስከረም 29 ቀን 2017 ዓ.ም ገና ከተወለደ ሁለት ሳምንታት ያስቆጠረው ወንድ ልጇ ለሁለተኛው ተከሳሽ እሰቱ አንገቱን አንቀህ ግደል፣ ለእጅህ አሻራ እንዳይገኝ ደግሞ አንገቱን ቆርጠህ ለብቻ ቅበር በማለት ትዕዛዝ ተሰጠውና ልጁን አስረክባ ትሄዳለች። እሸቱ የሁለት ሳምንት ወንድ ልጁን ተቀብሎ በተሰጠው መመሪያ መሰረት ህፃኑን አንቆ በመግደል አንገቱን ቆርጦ ጫካ ውስጥ ጥሎት ይሰወራል። ከሳምንት በኋላ የአካባቢው ሰዎች የተጣለ የሕፃን ልጅ አስከሬን በማየታቸው ለፖሊስ ጥቆማ በመስጠት በተደረገው ማጣራት እሙዬ ካሳዬ በቁጥጥር ስር ትውላለች። ድርጊቱን በእሷ ትእዛዝ እሸቱ ሮባ እንደፈጸመ ለፖሊስ በሰጠችው ቃል ታረጋግጣለች። ፖሊስም እሸቱ ሮባን በቁጥጥር ስር አውሎ የምርመራ መዝገቡን በሰውና በሌሎች የሰነድ ማስረጃዎች በማጠናከር ለአቃቢ ህግ ይልካል። አቃቢ ህግ በወንጀል ህግ 539 ንዑስ አንቀጽ አንድ እና 544 በከባድ የሰው መግደልና ህፃን መግደል ወንጀል ክስ ይመሰርታል። ክሱን ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ባሳለፍነው ሳምንት በዋለው ችሎት ተከሳሾቹ ሰውን ለመግደል አስቀድመው በማሰብ ተዘጋጅተው ህፃን ልጅን በአሰቃቂ ሁኔታ በመግደላቸው ሁለቱም ተከሳሾች ጨካኝ፣ ኖረኛ እና አደገኛ መሆናቸውን የሚያሳይ በመሆኑ አንደኛ ተከሳሽ ሙዬ ካሳዬ በ24 ዓመት ጽኑ እስራትና ሁለተኛ ተከሳሽ እሰቱ ሮባ በእድሜ ልክ ጽኑ እስራት እንዲቀጡ የወሰነባቸው መሆኑን አቃቢ ህግ የሽ በንቲ ጨምረው ለብስራት ሬዲዮ ተናግረዋል። ደቡብ ጆርናል መረጃውን አጋርቶታል። በጋምቤላ ክልል ባለሀብቶች ህጻናትን በከብት እየለወጡ በመሆኑ ህገወጥ የህፃናት ዝውውርን ማስቆም እንዳልተቻለ ተገለጸ። በጋምቤላ ክልል በደቡብ ሱዳን ሙርሌ ብሔረሰብ ታፍነው ለባርነት የሚወሰዱ ህጻናት መኖራቸውን የክልሉ ፍትህ ቢሮ አስታውቋል። በቢሮው የህገወጥ ዝውውር ጽህፈት ቤት አስተባባሪ አቶ ኡቶው ቹሩ ለብስራት ሬዲዮ እንደተናገሩት በዚህ መልኩ የሚወሰዱ ህፃናትን የማስመለስ ስራ ሲሰራ ቢቆይም ህገወጥ የህጻናት ዝውውርን ማስቀረት አልተቻለም። በደቡብ ሱዳን በኩል ያለው ድንበር ክፍት መሆን በክልሉ ያሉና እድሜያቸው ከ18 ዓመት በታች የሆኑ ህጻናትን በህገወጥ መልኩ ለመውሰድ አመቺ እንዳደረገው ገልጸው ባለሀብቶች ህጻናቱን በከብት የሚለውጥበት ሁኔታ መኖሩን ድርጊቱን እንዳይቆም አድርገውታል። አኝዋ ብሔረሰብ ዞንን ጨምሮ ከተለያዩ አካባቢዎች በደቡብ ሱዳን ሙርሌ ብሔረሰብ ህጻናቱ እንደሚወሰዱ ተናግረዋል። ከጉዳይ ጋር በተያያዘው ከተወሰዱት ውስጥ በቅርቡ ሶስት ህጻናትን ማስመለስ መቻሉን የገለጹት አቶ ኦቶው በህይወት መኖራቸውን ያልተረጋገጡ አራት ህጻናት እንዳሉም ተናግረዋል። ቢሮው ችግሩን ለመፍታት ከዩኒሴፍ ባገኘው የገንዘብ ድጋፍ ህገወጥ የህፃናት ዝውውርና ጥቃት ለመከላከል የሚያስችሉ ስራዎችን ሲሰራ ቢቆይም የበጀት እጥረት አሉታዊ ጫናን ፈጥሮበት እንደነበር አስታውሰዋል። ችግሩ በተለይም እንደ ዲማ ባሉ ወረዳዎች ላይ ጎልቶ እንደሚታይ አስተባባሪው በመግለጽ የህፃናቱን ተጋላጭነት ለመቀነስ በደቡብ ሱዳን ድንበር አካባቢ በሚገባ ትኩረት ሰጥቶ መስራት ይገባል ሲሉ አሳስበዋል። ሄሜቲ ግብጽ የሱዳን ጦርን ትረዳለች ሲሉ ከሰሱ። የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ አዛዥ መሐመድ ሀምዳን ዳግሎ ሄሜቲ በሰሜን ኮርዶፋን ግዛት በሚገኘው ኤል ኦቤይድ ላይ ጥቃት ሊሰነዝሩ እንደሚችሉ በገለጹበት ንግግራቸው ግብጽ የአርኤስኤፍን ቦታዎችን እያጠቃችና ጦሩን እየደገፈች ነው በማለት ክስ አቅርበዋል። ባለፈው ሳምንት መገባዳጃ ላይ አልካዊንና አልደባይባትን መልሰው የያዙትን የዳርፉርና የኮርደፋን ተዋጊዎች ካሰባሰቡ በኋላ የአርኤስኤፍ ኃይሎች በኤልኦባይድ ዙሪያ በሶስት አቅጣጫዎች ማለትም በአልካዊ፣ ሀምርት አልሼክና አልሃማዲ ተቀምጠዋል። ሄሜቲ ባስተላለፉት መልእክትም ለሰራዊቱ መናገር የምፈልገው ኤልዌይድን ዳርፉርና ኮርደፋንን ለማጥቃት እንደመነሻ ነጥብ ለመጠቀም ካሰቡ ወደ እርሶ እንመጣለን ኃይላችን በማንኛውም ጊዜ ለመንቀሳቀስ ዝግጁ ነው ሲሉ ቴሌግራም ላይ በተጋራው ንግግራቸው ተደምጠዋል። የኤልኦቤድ ነዋሪዎች ቤት ውስጥ እንዲቀመጡ ስቆችን እንዲዘጉና በወታደራዊ ቦታዎች አካባቢ የሚያደርጉትን እንቅስቃሴ እንዲያስወግዱም መክረዋል። ኤሜቲ በሰሜናዊ ክፍለ ሀገር ለሚገኙ ሰዎችም ተመሳሳይ ምክር አስተላልፈዋል። ሄሜቲ በሜሮዊ አዳባ እና ዶንጎላ ከተማዎች የኢላማዎች ዝርዝር እንደነበራቸው በመግለጽ ለታጣቂ ንቅናቄ ኃይሎች ዋና ጸሐፊ አልካርቲ እና ሌሎች መሪዎች ማለትም አህመድ ሀሩና፣ ኦሳማ አብደላህ ታማኝ የሆነ ማንኛውም ሰው ለእኛ ህጋዊ ኢላማ ነው ሲሉ አጽንዖት ሰጥተዋል። ሄሜቲ በደቡብ ኮርደፋንና በምዕራብ ኮርደፋን የሚገኘውን አልካዊን መልሶ መያዙንም ገልጸዋል። አልሳይዳ አምድ በምዕራብ ኮርደፋን የሚገኘው ኤና ሁድና አልካዊን እና በምስራቅ ዳርፉር የሚገኘው ኤልዳይንን ለመቆጣጠርና በሰሜን ዳርፉር የሚገኘው ኤልፋሻርን ከበባ ለመስመር ጥረት አድርገዋል። የአልሳይድ አመድ ከሰራዊቱ በጣም አስፈላጊ ተንቀሳቃሽ ክፍሎች አንዱ ነው። አርኤስኤፍ ኡምሩባውን ጨምሮ በሰሜን ኮርደፋን ወሳኝ ቦታዎች መልሶ የያዘ ሲሆን በኤል ኦበይድ ላይ የነበረው ከበባም ሰብረዋል። ሄሜቲ በተጨማሪም ስለ ግብፅም ሲናገሩ ግብፅ የሱዳን ጦርን ትደግፋለች፣ ከዶንጎላ ተነስተው ኮርደፋንና ዳርፉርን በቦምብ ለማጥቃት በግብፅ አብራሪዎች የተደገፉ ስምንት አውሮፕላኖች አሰማርታለች የሚል ውንጀላም አቅርበዋል። አክለውም ይህ በሱዳን ህዝብ ላይ የተደረገ ግልጽ ወረራ ነው ብለዋል። ሁድለት ግብፅ የጦር መሳሪያ ጥይቶችና፣ የአቬሽን ነዳጅ የጫኑ ሰላሳ ሁለት ወታደራዊ መኪናዎችን አስመጥታለች ሄሜት የተናገሩ ሲሆን ሱዳንን የሚያሰጋ ማንኛውም የውጭ ጣልቃ ገብነት እንደሚጋፈጡም አስታውቀዋል። ከግብፅ በተጨማሪ ኤርትራ ጦሩን በቁሳቁስና በተዋጊነት መደገፏን እንድታቆም አስጠንቅቀዋል። በዚህ ያላበቃው የሄሜቲ ንግግር ጦርነቱ በቅርቡ እንደሚያከትም ተናግረዋል። የጦር አዛዡ የጦርነቱ ፍጻሜ ከታጣቂ ኃይሎች ንቅናቄ ድርጅት መጥፋት ጋር የሚያያዝ ነው ብለዋል። ወደ ድርድር እንደማይመለሱ የገለጹት ሄሜቲ የመስማማት ዘመን አብቅቷል፣ ህዝባቸውን በአየር ላይ ከሚገድሉት ጋር ድርድር የለም፣ ወንጀላቸውን ለመቀበል አሻፈረኝ ካሉትም ጋር ሰላም የለም፣ ለፖለቲካዊ መፍትሄ ዝግጁነን ግን ከገዳዮችና ከወንጀለኞች ጋር አይደለም ሲሉ አክለዋል። የሞንጎሊያ ጠቅላይ ሚኒስተር በሙስና ተቃውሞ ከስልጣን ተወገዱ። የሞንጎሊያው ጠቅላይ ሚኒስተር ሉቫሳና ምስራይን ኦዩን ኤርዴኔ ለሳምንታት ከዘለቀው የጸረ ሙስና ህዝባዊ ተቃውሞ በኋላ በህዝብ ተወካዮች ምክር ቤት የመተማመኛ ድምጽ በማጣታቸው ከስልጣን ለቀዋል። ኦዩን ኤርዴኔ ትናንትና ማክሰኞ ለስራቸውን መልቀቃቸውን ቢያስታውቁም ፓርላማው የመተማመኛ ድምጽ ሊሰጣቸው ባለመቻሉ ነው ከስልጣን መወገዳቸው ሲል የፓርላማው መግለጫ አስታውቋል። በዋና ከተማይቱ ኡላን ባታር ያልተቋረጠ የተቃውሞ ሰልፎች የጠቅላይ ሚኒስትሩን ቤተሰባ ናናር በተመለከተ ህዝባዊ ብስጭት አስከትለዋል። ሀገሬን እና ህዝቤን በወረርሽኞች በጦርነቶች እና በታሪፎችን ጨምሮ በችግር ጊዜ ማገልገል ትልቅ ክብር ነበር ሲሉ ኦኤን ኤርዴኔ የምስጢር ምርጫው ውጤት ለፓርላማ ከተገለጸ በኋላ ተናግረዋል። ከአራት ዓመታት በላይ በስልጣን ላይ ያሳለፉት ኦንኤር ዴኔ የተከሰሱበት የሙስና ክስ ውድቅ አድርገዋል። ድምጽ ከመሰጠቱ በፊት ለፓርላማ ባደረጉት ንግግር መንግስትን ለማውረድ የተደራጀ ዘመቻ በማካሄዳቸው የሚታዩና የተደበቁ ፍላጎቶች ተጠያቂ አድርገዋል። በግዳጅ ከስልጣን የሚወርዱ ከሆነ የፖለቲካ አለመረጋጋትና የኢኮኖሚ ትርምስ እንደሚከተልም አስጠንቅቀዋል። ነገር ግን ከፓርላማው የመተማመኛ ድምጽ ሊያገኙ አልቻሉም። 44 የህግ አውጪዎችን ብቻ ድጋፍ አግኝተዋል። ጠቅላይ ሚኒስትሩ 126 መቀመጫዎች ካሉት ፓርላማ ውስጥ 64 ድምጽ ማግኘት ባለመቻላቸው ስልጣናቸውን ማስቀጠል አልቻሉም። በሰሜን ኤሲያ ወደብ አልባዋ ዲሞክራሲያዊቷ ሀገር ሞንጎሊያ ስር የሰደደ ሙስና ገጥሟታል። ለብዙ አስርት ዓመታት የበለጸጉ ቁንጮች ለአመታት የዘለቀው የከሰል ማዕድን ፍለጋ ትርፍ እያከማቹ ነው ሲሉ ብዙዎች ይደመጣሉ። ሰኞ ዕለት በመቶዎች የሚቆጠሩ ወጣቶች ከፓርላማው በራፍ ባለው አደባባይ ላይ ነጭ ጽሑፎች በመያዝ ስልጣን መልቀቅ ቀላል መፍትሄ ነው የሚል ጩኸት በማሰማት ተሰብስበውም ነበር። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ ሰላም ለኢትዮጵያ።